ዛሬ ጽናት ልክ እንደ ተቆጣቸው ናት። ኪምሮኒ ተመልሶ መጣ። ጽናት በጣም እንደ ተበሳጨችበት ናት። እንዲሁም ደግሞ ሰኒን በጣም ከልብ አስቀየመቻት። ችን ቁራሬቱ የሆነ የሴትዮ ሰኒዬን በጣም ስላስገባቻት ሁላችንም ደብሮናል ማለት ነው። ሰኒዬ አንቺ ደግሞ ረጋ ብለሽ ኪምሮንን ማየት አለብሽ እንጂ በርቀት አየሁ ብለሽ መሸሽ የለብሽም። የምር የምትወጂ ከሆነ ቤትሽን ደግሞ ለእሱ ብለሽ ማከራየት ወይም መልቀቅ የለብሽም ማለት ነው። የሰው ላይ በርቀት አየም ብሎ መሸሽ ጥሩ አይደለም ማለት ነው። እዚህ ጋ ኪራ ከጽናት ጋር እያወሩ ነው። ለምንድ ነው ምግብ አቅርበሽኝ ተተሽኝ ይሄርሽው? እያለ ኪራ ጽናትን ይጠይቃታል። አይ ምግቡን ነው የምፈልገው ምግቡን አቅርቤ ልሃለሁ ከኔ ጋ ምን ትፈልጋለህ? ትለዋለች ማለት ነው። እሱም ደግሞ አንቺ ካልበላሽ ጽዬ ምን አይነት ወሬ ነው የምታወሪው? አንቺ ሳት በይ፣ እኔ ምን ቀን በልቼ ነው እናማቀው። ስለዚህ አንቺ ካልበላሽ እንዴት ብዬ እበላለሁ እያለ ይቆጣታን። ከዛ የራስ ጉዳይ ብላ ተነስታ ትሄዳለች ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ውድ የቻናል ቤተሰቦች እንደምን አላችሁ? ልኝ ሁላችሁም ላይክ ሸር ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ከልብ ነው ማመሰግነው። አሁንም ሰብስክራይብ ላይክ ሸር እያደረጋችሁ ከጎን የሆናችሁ ለምታበረታቱኝ ከልብ ከልብ አመሰግናለሁ። አሁንም እንድታበረታቱኝ በትህትና ጠይቃችኋለሁ። ኪራ በጣም ተናዱ፣ ደረጅ ላይ ተቀምጧ ማለት ነው። የዛሬው በጣም ለየት ይላል ሊና ሰኒ በጣም ኪምሮን መጣው ብሎ ሲላ በጣም ደስ ብሏት፣ እንደዚህ እየሮጠች እሱን ለማገኘት በጣም በሩጫ ላይ ትገኛለች። ግን የሚያናድደው ነገር ደስ ብሏት አላገኘች ማለት ነው። በጣም ተበሳጭታ ነበረ ማለት ነው። ይቺ ቁራሊቴ የመሰለ ሴትዮ እሷ መምጣቷን ስታውቅ አበሳጨችው፣ አበሳጨቻ ምግብ ጋብዘኝ ብላ ካፌ ውስጥ ስልክን ስጠይ ልደውልበትና በሱ ስልክ ተደውል እና እዚጋ እሱ ይኸው እንደምትመለከቱት እሱን እያወራች ነው። መጣሁ ብሎ ሲላት ፈገግ እያለች ነው ማለት ነው። በጣም ደስ ብሎ ነበር እሱ ጋር እንደምትገናኝ ማለት ነው። ያች የተረገመች እና መጥፎ ሴትዮ ደግሞ እንደምትመለከቱት እነሱን ለማለያየት በጣም የማትጥረውና የማታደርገው ነገር የላትም ማለት ነው። ሁላችሁም ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ተቀላቀሉ። እዚህ ጋር መጣሁኝ፣ አዲስ አበባ ደርሻለው ሲላት በጣም ነው ደስ ያላት ማለት ነው። ከዛ ለሄድና ቤቴላ ጸዳዳና ስራ ልትሄድ የነበረውን ስራዋን አስፈቅዳ እሱ መጣ ሲላት ስራዋን አስፈቅዳ ቤቴላ ጸዳዳ ብላ ትመለሳለች ማለት ነው። ከዛ ቤቷን አጸዳዳ ወደ ንጽናቤ ስገድ ጥሩ ያልሆነ ነገር አገኘችው። ይችን ቁራሊቴ የመሰለ ሴትዮ ከዛ ቦታ ካላባረረቻ አቦጭቃ ካላባረረች በስተቀር ጥሩ ነገር እንደማታገኝ እርግጠኛ ነኝ ማለት ነው። እዚህ ጋር መጣ። ኪምሮን ሲመጣ ቤታን ሲያገኛት በጣም ይበሳጫል። እንዲች ሴትዮ እዚህ ቤት ምን እየተካሄደ ነው ያለው? እዚህ ቤት ምን ልትሰራ ነው የመጣችው ይላል ማለት ነው። በጣም ይበሳጫል። በጣም ይናደዳል። እና ከዛ አብደሻል እንዲ ምናምን ሲል ኪራ ነው ያበደው እሷ ናት ያበደችው ሲል በጣም ትናደዳለች ማለት ነው። ተመልክቷቸው እዚህ ጋር ምን ልትሰሪ ነው የመጣችው ሲላት እኔ

ሻንጣህን ደግሞ የያዝ ምናምን ትለዋለች። ሻንጣውን ይዞ ውጭ ወጥተው ያወራሉ። እዚጋ ቤታ ጎበዚያቶ ቆጭ ብላ እንደምትመለከቱት ዲራማዋን ትሰራለች ማለት ነው። እኔ እንዳላበደች እርግጠኛ ነኝ። ከኪራ ጋር ለመዋል ወይም የእነሱን ትዳር ለማበጣበጥ ይመስለኛል ማለት ነው። ሁላችሁም ሰብስክራይብ አድርጉ። እዚጋ ስለ ሁሉም ነገር ነገረችው አምጥቷት ነው ምናምን። አንቺ ምን እያልሽ ነው? ታዲያ ምን ይሰማሻን ሲላት እኔ ምንም ማድረግ አልችልም፣ በቃ እንደምታየው ነው ሁሉም ነገር ትለዋለ አይዞሽ ጽዬ፣ ተረጋጊ፣ በቃ ሁሉም ነገር ያልፋል ብሎ አረጋግቷት ወደ ክላሱ ይገባል ማለት ነው። ሁላችሁም ሰብስክራይብ አድርጉ። እዚህ ጋር በጣም ጽናት አዝናለች። እንደዘነች ፊቷ ላይ ያስታውቃል ማለት ነው። ግልጽ የሆነ ነገር ነው። ሁላችሁም ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቤተሰቦች ላይክ አድርጉ። አራት ሺህ ኬ እየገባን ነው እንግዲህ፣ ቀጣይ ጉዞ ወደፊት ነው። ትንሽ ነው የቀረን ማለት ነው። በቅርቡ ኢንሻላ አምስት ሺ ከገባን በኋላ ኬክ እንቆርሳለን። ከመዲያም ኩሽና ሆነን እንግዲህ አራት ሺ አምስት ሺህ ቤተሰብ ማፍራት ቀላል አይደለም። በረካ ሆኑ፣ በረካ ሆኑ፣ በረካ ናገኙ ይላል ያበረስ ፈገግ ላርጋችሁ በዚ አጋጣሚ ማለት ነው። እዚጋ ኪምሮን ጽናትን እየመካከራት ይገኛል ማለት ነው። ተመልከቷቸው። እኔ እዚጋ ሰላም ዋሃ ሊጠጣ ሲገባ እሷ ትመጣና ትለጣጠፍበታል። ይች ቁራሪት የሆነ ሴትዮ ማለት ነው። እኔ እንዲሁ ለምን እንዲሁ እንጂ አልወዳትም። እናንተሳ እስኪ ኮሜንት ላይ ግለጡልኝ ማለት ነው። ይሄ ደግሞ ጅላጅል እሷ ለምንድን ነው የምትሸሸኝ? ይላል እንዲ፣ ምን እንደሚያስጠላትና ምን እንደሚያሸሻት እንኳን አያቅም። ደንቆሮ ቁራሬቲ ሁላ ማለት ነው። ተመልከች፣ እሷ በጣም ትቀርበዋለች፣ ትጠጋዋለች። ለምን እንደምቀርበው እና ለምን እንደምትጠጋው እንኳ ምን እንዲሆን አያቅም ሰውየ ማለት ነው። ደደም ከኪራይ ባሰ ደደም። ብልጥ ነኝ ይላል እሱ ግን፣ ዝም ብሎ ነው ተመልከቱ ትለጣጠፍበታለች ዳራቱን እጁ ምናምን ትነካዋለች። እሱ ግን ዝም ብሎ ያያታል። ውሃውን ጠጥቶ ዞር በል ብሎ እንደመውጣት መውጣት፣ ምሳ ጋብዛለሁ ስላል ስላል ደወልክልኝ ምሳ ጋብዘኝ ትቀጣለህ ምናምን ትለዋለች። ይህ እሷ እንደሆነ ፍቅራቸውን እያየች እንዴት እየተጠጋጉ መሆናቸውን ስታይ እነሱን ለማራራቅ የምታደርጋቸው ነገሮች ናቸው ማለት ነው። ተመልከቱ እዚህ ጋር እንዲህ እንዲህ መጣ እንዲ ኪራ ምናምን ኪምሮኒ መጣ እንዲ ተባብለው እዚ ጋ ይዘያየራሉ። አሁን አሁን ይባባላሉ። ከዛም በኋላ ይሱ ይወርዳል ማለት ነው። ከዛ ምን እየተካሄደ ነው ሲለው አውቃለሁ እኛንተም ልጠይቀኝ እንደሆነ አውቃለሁ ስለሴት ሪጓዋ ነው ምናምን ይለዋል። አሁን አውቅኸዋል እና ምን ማድረግ ነበረብኝ። ለጽናት ያለኝም ፍቅር ታውቃለህ፣ በማንም እንደማልቀይራል ነገር ግን ግዴታ ስለሆነ አንድ እናት ከግርህ ስር ቁማ ስትለምንህ ምንድን ነው ማድረግ የምትችለው ይለዋል። እዚህ ጋ ስታየው ተጠመጠመችበት ሩጣ ማለት ነው ሰኒ እሱን ለማየት ነበር የመጣቸው። ከዛ በኋላ እነሱ ደግሞ ውሃ ልጠጣ ሂዳለች ብለው ከማንጋ የይዙታን ይዞታን ከዛ ቁራሪቲ ጋ ማለት ነው። እንዲሁም ነው እዚሁ ቁጭ ብሎ ቢሆን ኑሮ ጽናትና ኪራናቸው እየገፋፉ እዛ ገብተው ያጣሉት ማለት ነው። ከዛ ያላሰበው ችግር ችግር ጠበቀው ማለት ነው። እዚህ ጋር እያወሩ ነበረ እሷ ተነሳችና እንዲሁም ነው ቀርቶባት ቢሆን ውሃ ለጠጣ ብላባት ይር ኑሮ ይሻላት ነበር ብያልኩኝ ማለት ነው። እዚህ ጋ ተመልከቷቸው እሷ ስትሄድ አንተማ አትሄድም እንዲህ ምናምን ሲሉት እስኪ እኔም እውነታችሁን ነው ውሃ ለጠጣ ብሎ እሷ እኮ ኩሽና ውስጥና ባይጣሉ ሲሉት ተነስቶ ሲሄድ ከዛ ማንም ቢያገኝ ጥሩ ነው። ይችኑ ቁራሪ ቴቱን አገኘ ማለት ነው። ሁላችሁም የሳዕድ ዩትዩብ ቻናል ቤተሰቦች ሰብስክራይብ አርጉኝ፣ ላይክ ሸር አርጉኝ። ይህን ለማበረታታት ከጎኒ ሁናችሁ በርች እያላችሁ ለምታበረታቱኝ ፈጣሪ ካሰባችሁት ያደርሳችሁ። እዚህ ጋር ኪራና ጽናት ይከራከራሉ በእነሱ ጉዳይ ላይ ማለት ነው። እዚህ ጋር ደግሞ ቁራሪ ቴቱ መጥታ ምን ሆና ብቻዋን እያወራች ነው። ምን ይጋብዘኝ፣ ምን ይጋብዘኝ እያለ ብቻዋን እያወራች ነው ማለት ነው። የጥቁር ቆንጆ ነኝ እያለ ራሷን ታሞጋግሳለች ማለት ነው። የሞቶች ከድሮም ከዲራማ ውጭ ትሆን እያለ እዚህ ጋር ተከትሎ ከመሮጡ በፊት መጀመሪያ ነበረ ማወቅ ማለት ነው። ወይኔ ዛፉ ደስ ሲል ከጀርባቸው ያለው ወይኔ ራሱ ኢትዮጵያ የሚናፈቀኝ እንዴት እንዲሁ ታውቃላችሁ? እንደዚህ አይነት ዛፍ ማለት ነው። ከእንደዚህ አይነት ከዛፉ ከቅጠሉ ከአረንጓዴው ስር ቁም ብዬ ወይም ቁጭ ብዬ ጥሩ አየር ማገኘት ፈልጋለሁ። በቃ ይህ ነው የናፈቀኝ። እናንተ አይናፍቃችሁም? እና እንዳትከተለኝ ብላ ጥላው ከሄደች በኋላ ይመለሳን። እሷም እያለቃቀሰች ቤቷ ውስጥ ትሄዳለች። ተመልክቷቸው በጣም ነው ዛፎቹ ደስ የሚሉት። እዚህ ጋር ደግሞ ኪራ ሀላ በልሀኛል በላም ትለዋለች ማለት ነው ይቹ በሱ ምክንያት አበድኩ የምትለው ቤታ ካላጎርስ አልጎርስም ብላም ትለዋለች። ከዛ በኋላ ደግሞ እሱ ሊያጎርስ እንደተለመደው ተለመደው ውስጥ ሴት ገባ ትመጣለች። አይመጎራረስ አይ ፍቅር ከዛ ተታው ትሄዳለች። ከዛ ይበሳጫል ማለት ነው ተመልከቱ። ተመልከቱ እጇ ነጥፍጥፍ አርጋ ቁጭ አለኝ። አሁን እሷ በሽተኛ ምኗ ምኗም? በሽተኛ ይመስላለች። በሰው ህይወት ትጫወታለች። ተመልከቱ እየበላሽ ነው አንተ አትበላም እንዴ ትለዋለች። እኔ ማ አልበላም ከጽናት ጋር አበልቻለሁ ይላታል። ከዛ አበላና እንደ መከራው እንዳመጣ ከዛም ሌላ ችግር ይፈጠራል ማለት ነው። ይቺ ደግሞ ቁራሪቴቱ እየተበጃጀ ትገኛለች። የት ለከጀነ ስትላት

ይህ ሰውዬ ደግሞ ብቻውን እየፈከረ ይገኛል ማለት ነው። ይሄ ኪም ሮም ተብዬ ማለት ነው። እዚጋ ካፌ ውስጥ መጡ ሰኒጋ ከሚገናኙበት ካፌ ውስጥ መጡና ቴክስት አድርጋላት ላገኝሽ ላገኝሽ እፈልጋለሁ ስልክህን ስጠኝ ልደውልበት ለና በሱ ስልክ ስልክህን ስጠኝ ብላ ላገኝሽ እፈልጋለሁ፣ ከተለመደው ከምንገናኝበት ካፌ ውስጥ ጠብቅሻለሁ፣ እና በዛውም የምነግርሽ ነገር አለኝ ብሎ ምሳል ጋብዝሽ ነው ይልና ትልና ትጽፍለታለች። በእሱ ስልክ ማለት ነው። ከዛ እሷ ደግሞ ሰኒ ደግሞ እሱ የጻፈላት መስሏት እነሱ ካሉበት ካፌ ትመጣና ከዛ እሷን ስታይ እሷ ደግሞ ልትስመው ሪያክሽኑን ታሳያለች ማለት ነው። ከዛ በኋላ አሁን ምንም እንዳትለኝ ግን፣ በመጀመሪያ ይቅርታ ከዚህ በፊት የማውቀው ሰው ስላለ አንተን እየሳምኩ እንዳይ ስለምፈልግ ነው ይቅርታ አድርግልኝ፣ ትለዋለሽ ማለት ነው። እና እባክህን ስትለው እንዲያት ዞሮ ወደ ኋላ ስትለው ከጀርባቸው ሁና ሰኒ እያየቻቸው ነበረ ማለት ነው። ከዛ ኪምሮን የመጨረሻ እና የመጨረሻ ተጣላ ማለት ነው። እሱ ያቅም ጉዱን፣ ሰኒ ግን ቤቷንም እያከራየኝ ነው። ከዛ ቦታውን ለመልቀቅ ሌላ ቤት እየተከራየኝ ነው ማለት ነው። ተመልክቷት እሷ በጣም እያለቀሰች ነው፣ እየተበሳጨች ነው። በቃ ከዚህ በኋላ አይኔን ራሱ ማየት አይችልም አይኔን እንኳን አያየኝም ብላለች። ከዚህ እያለቀሰች ነበረ። ከዛ ወደ መሮ ቤት ትሄዳለች ማለት ነው። እዚ ጋር አናገረች ቤቱን እንፈልግልኝ ብላ ማለት ነው። ከዛ ችግር የለውም እፈልግልሻለሁ። ከነ ሙሉ እቃው የሚከራየኝ ሰው ፈልግልኝ ትላለች። እዚ ጋ መሮ ጋ መጥታ አለቃቀሰች አነባባችና ተመለሰች ማለት ነው። ሁላችሁም ሰብስክራይብ አርጉ። ለመሩ እራሱ መሩ ይሄ ምንድነው ብላ ብትጠይቃት ምንም ነገር አልመለሰችላትም። በቃ ወታ ብቻ ነው የሄደችው ማለት ነው። ተመልከቷቸው፣ እዚጋ አልቅሳ ብቻ ነው የሄደችው እንጂ ምንም ነገር አላለቻትም። ለመሩ ማለት ነው። መሩ በጣም ተበሳጭታ እንደዚህ ሆነሽ መሄድ አትችልም ጓደኛዬ፣ ምን ሆነሽ ነው? ሰንጊ ንገሪን ቢያንስ ነገረኝ እናት ይጃለች ሲላት ሲደወልባት ስልኳን አንስታ በቃ ምንም ነገር አልነግርሽም ደህና ነኝ ብላ ተታቲ ሄዳለች ማለት ነው። ሁላችሁም ሰብስክራይብ ያደረጋችሁ ሰብስክራይብ አርጉ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ በሐሪፍ በሀሪፍ ቪዲዮዎች እንመጣለን። ሰብስክራይብ ማረጋችሁን ላትንሰውን ወላይክ ሰብስክራይብ ወሰብስክራይብ ማድረግ ማለት ነው። እዚ እዚጋ ከምሳ በኋላ ከግብዣ በኋላ ከቤት ከመጡ በኋላ ነው ይሄ። እዚህ ጋ መጣችሁ፣ እንዲህም ኪምሮን ነው፣ እንዲህም ሳይጋበዝሽ። አዎ እሱ ነው። ለሌላኛው ቀን ስትገባበዙ እኛን ማትርሱን ትላለች ማለት ነው። ሙድ እየያዘች ማለት ነው። ተመልከቷቸው። እዚህ ጋ ጽናት በጣም ደብሯታም ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎን የሆኑ በቀጣይ ቪዲዮ እስከምንገናኝ ደህና ሰንብትልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ